ታውቂያለሽ አንቺን ስለበደልኩኝ የራሴን በጣም ብዙ ጊዜ ወቅሼ ነበር። ጥሩ ሰው መስለሽ የሚቆጭህን ነገር ባትናገር ጥሩ ነው። አይቆጨኝም። ሊቆጨኝ የማኖረው አንቺን ያፈቀድኩበት ቀን ነበር። ሊቆጨኝ የሚገባው ባትለጽናት ደወሉ። ኪራና ሴት እንዴት ነው? እየተግባቡ ነው ወይ እየተላመዱ ነው ወይ በማለት ይጠይቃታል። ጽናትም አዎ እየተግባቡ ነው በጣም አሪፍ ነው። እየተገባቡ ነው በማለት ትመልስላቸዋለች። ከዛም እቴት ደውላ ነበረ ወይ ሲሏት፣ አዎ ደውላ ነበረ ግን የሀሴትን መምጣት አልነገርኳትም በማለት ትመልሳለች ፅናት። ከዛም እንትልኩን ዘጋችና ወይኔ ፅናት፣ የሰው የገዛ ፍቅሩን ወገቡን ሸባ አድርጎ ይድራል እንዴ! ለሰሚው ግራ ነው ትላለች። ሰላም ተነስት ላይ ወድና የተከበራችሁ የቻናል የቤተሰቦች ሰዎች በያላችሁበት አለም ዳርቻ ሰላማችሁ በዚህ ተረፍ ይበል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ እንድትሆኑ ባኩረት ጠይቃለሁ። ሁሉ የሚመለቃቸው ቪዲዮዎች እንዲደርሳችሁ የደውል ምልክቷን ማጥቆራችሁን አትርሱ። ኪራም በጣም ጠጥቶ አንግቶ ጧት ወደ ቤቱ ይመጣል። ከዛም ትንሽ ይተኛል። ከዛም ተነሳ ምሮ ደግሞ አመርክተህ ከሆነ ጧት ነው የመጣኸው፣ ለምን ትንሽ አልተኛም ትለዋለች ኪራም የሚተኛው እኮ ሰላም ሲኖር ነው ይላታል። ምሮና ለዛ ነዋ አንግታ የመጣ ወይም ስጠጣ ያደርገው ትለዋለች። አይ ምሮ እና ታዲያ ምን ላደርግ አሁን እራሱ ለሄድ ነው ይላታል። ኪራ አታደርገው ትለዋለች። ምሮ አደርገዋለሁ ያንም ማላደርግበት እስኪ አንድ ምክንያት ንገሬ ወይም አንድ ምክንያት ስጭኝ ይላታል። ኪራም ደስታ ይቆይልህ የተባልኩ ይመስል አንድ ቀን ተደስቼ ሳምንት ሙሉ ቆዝማለሁ፣ ይላታል ምሮም፣ አዎ ኪራ ያለበት ሁኔታ ይገባኛል። ምሮ፣ በፍጹም እኔ ያለሁበት ሁኔታ እኔ ጫማ ውስጥ ብትሆኝ እንኳን አይገባሽም ይህ በማለት ይመልስላታል። ምሮና ኪራም ቁጭ ብለው እንደዚህ እያወሩ ያለ በመሀል ሀሴት መጣቸው ወደ ሳሎን። አንተ ኪራ፣ ጠዋት ስፖርት እንስራ ስልህ ለምንድ ነው ቢያልገይ? በማለት ትጠይቀዋለች። ኪራም እንድ ሲል ነበር የመለሰላት፣ በዛ በደሌት ተነስተሽ ጠዋት ያለሽ እንዴ? ነዊህ እሱ ውድድር ድድር አለብሽ ቀድሞ ወጣ፣ ይላታል። ሀሴትም ከማን ጋር አለችው? ከፀሐ ዋጋኗ ይላታል። ከዛም ምሩ ደግሞ የእውነት ክኖ ሀሴት ስቅ ታምራለች እያልከኝ ተጠል ትለዋለች። ሀሴትም እንደዛ ብልሃል እንዴ ትለዋለች። ኪራም እኔ እንጃ አላስታውስም ብለው አፍሮ ብድክ ብሎ ተቷቸው ይሄዳል። ምሩም ስለ ውበት ስናወራ ነው እንደዛ ያለው ትላታለች። ሀሴት ደግሞ ና እንዳይ በጣም ጥሩ ትላለች። ከዛ ምሩ ምኑ ነው ጥሩ ብላ ስጠይቃት ሀሴት ብድግ ብላ ትሄዳለች። ምሩም ሳለም ቁጆላ ብቻዋን አይጽናት ዛፍሽ ቅርንጫፍ እያወጣ ነው፣ ግን ምን ያደርጋል አንችን አድርቆ ሌላው እያለመለመ ነው ትላለች። እስኪ ቆይ ልሂድና ለሆሜን ልረብሸው ብላ ና ብድግ ብላ ትሄዳለች ምሩም ናሆምን በተኛበት ምሮ ሄዳ በረዶ ትከትበታለች። ከዛም በጣም ይደነግጣል። ከዛም ምናሆም ለምንድኖ እንደዚህ የምታስደነግጭኛ አንቺ ግን ይላታል። ወንድ መስላይ ነዋ ትለዋለች። እና ወንድ መሆንስ በረዶ ከተሽብ በዛ በሌሊት እንዴት ነው ዋልደነግጠው ይላታል። ወይ ብስም አልጨኸው ይላላት። ደረጃ ላይ ቁጭ ብለው ይጫወታሉ። ምሮም እንደ ወንዶች እኮ ዘራፍ ይባላል አንተ ግን እማየ ብላ ትስቅበታለች። ናሆምም እኔ ደክሞሻል ብዬ ነው እንጂ ታይ ብዬሻለው ተይ ረፊ፣ ይላታል። ምሩም ምን ልታረገይ ትለዋለች። እልሽ እንደዚህ አንስቼ ሾላ እርግፍ እርግፍ ነው የማረግሽ ይላታል። ከዛ ምሮ ትስቀለች። ታያስኩሽ አለቅሽም ይላታል። ምሩም እማ ልታስ ብላይ ነው ትለዋለች። ከዛም ጽናት ቤት እያጸዳች ወይም ግብ እየጠረገች ኪራ መጣ። ኪራም አንድ ጊዜ ስራውን አቁመሽ እንድታወሪኝ እፈልጋለሁ ይላታል። ጽናትም እሺ፣ ምልታዘዝ ምልስራ ትለዋለች ስራውን አቆሚና አናግረኝ እያልኩች ነው ይላታል። እሺ ምን ልታዘዝ ትለዋለች። ጽናትም እኔን እንደዚህ ከፍ ዝቅ ልታደረገኝ የቻልሽበት ምክንያት ንገረኝ ሲላት ምን ማለት ነው ትለዋለች። እኔን እንደዚህ እንድታረገኝ የቻልሽበት ምክንያት ምንድን ትነግረኝ እፈልጋለሁ ይላታል። ጽናትም አንተ ምንም አላጠፋሁም እኔ ነኝ ልወድ ያልቻልኩት ትለዋለች። ኪራም ያኔ ምን እንደት መስሎች፣ እንዴት ልትወድ ይቻልሽ? አሁን ምን ጎሎብኝ ጠላሽኝ? በማለት ይጠይቃታል። ጽናትም አቶ ክሮቤል ተወይ በቃ ስራ ያልስራበት ትለዋለች። ኪራም አቶ ክሮቤል ነው ያልሽው። ለነገሩ ይህን ቃል መስማቴ ብርቅ አይደለም ይላል ጽናትም ማለት ትለዋለች ብልጭልጭ ነገሮችና ጊዜያዊ ነገሮች የሚገዙሽ አይመስለኝም ነበር ይላታል ኪራ ጽናትም እምርቅህም እምቅርብህም ምንም ፈልጌ አይደለም ትለዋለች ኪራ ደግሞ እሱንማ አየሁት እኮ አንድ ወር እንኳን ፍቅርሽ አንድ ወር እንኳን ሳይሞላሽ ፍቅርሽ እንዴት ቅልጦ ጥፍሎ ወጣልሽ ይላታል ጽናትም ኪራ በቃ ከዚህ በላይ ልቤን አታድማው ትለዋለች ኪራም ልቤን ያርሹው የትኛውን ልብሽን ይሄ በሳምንት የሚበታተነው ልብሽን ይላታል ታቂያለች ታውቂያለሽ ጽናት፣ እኔ አንቺን ስለበድርጎች ራሴን ብዙ ጊዜ ሰቅ ስኖር ያለው ጥሩሻው ስለመሰልሽኝ ይላታል። ጽናትም ኪራ፣ የሚቆጨኝ ነገር ባትናገር ጥሩ ነው ትለዋለች። ኪራም አይቆይ አይቆጨኝም ይላል። አይቆጨኝም፣ ቢቆጨኝም ማኖሮ አንቺን ያፈቀርኩበት ቀን ነበር የሚቆጨኝ የሚችለው ይላል። ኪራ በጣም ተበሳጅተው ማለት ነው። ጽናትም ጥላ ልቴ ስትል እያናገርኩሽ እኮ ነው ብሎ እጇን ይይዛታል። ኪራ እኔ ከዚህ በላይ ማውራት አልችልም ትለዋለች። ኪራም አንቺ መኖር የማትፈልጊውን ነገር ነው ለእኔ የፈረድሽብኝ ብሏት ትቷት ሄዳል። ጽናትም ቆማ ታየዋለች። እስኪ እስኪኔ በቃ ከዚህ በላይ ምን ላደርግ እያለች በጣም ግራ ይከባታል። ጽናት ብቻው ማውራት ጀመረች፣ ግራ ተጋባች። ኪራም ከክላሱ ገብቶ ሀሴት ነበረች። በክላስ አልገለይ ቁጭ ብለው ሀሴት መጣች። ሀሴትም ክላስ ገና ይዤ አስቸገርኩ አይደል ትለዋለች። እረ ችግር የለም እኔ ከፈለግኩ ይህን ክላስ አለ ይላታል ከድግ ብሎ ክላሱን ለቆ ሊወጣ ሲልም ሀሴት አንደን የሰውጣሙ አንዳት ትለዋለች። ግን ኪራ ምን ሆነሃል ሰሞኑ ልክ አይደለም እየተበሳጨ ነው ትለዋለች። የምትነግሬ ነገር ካለ ልዘማ ዝግጁ ነ የስትለው ጽናት አለ እና አይ፣ በአንዳንድ ነገር በስራ ጉዳይ ነው ይላታል። ከዛም አቷሽ ኪራ ትለዋለች። ግን እኔ ቅር እንዳይልሽ ወይም ደግሞ እንዳይደብርሽ በዚህ ምድር ላይ ሴቶች ስትባሉ አስመሳይና ቀጣፊ ናችሁ ይላል። ሁሉንም ሴትም በአንዳንዱ ሴቶች ምክንያት ሁሉንም ጠቅል ለመናገርህ ደስ ባይለኝም ግን በምክንያት ምን እንደሆነ ልሰማህ እፈልጋለሁ ትለዋለች። ኪራም እናንተ ማለት እናንተ ማለት እኮ ሲያፈቅሯችሁ ወይም ደግሞ ሲያከብሯችሁ ክብርን የማትወዱ ሲደበድቧችሁና ሲጠቅጧችሁ ደግሞ አሜን ብላችሁ የምትቀበሉ ሲያፈቅሯችሁ ደግሞ በፍቅር አለንጋ ሰውን የምትቀጡ አረመኔዎች ናችሁ ይላል። አሴትም የሰው ልጆች ሁሉ እንደየመልካችን ሁላችንም አስተሳሰባችንም ሁሉ ነገራችንም የተለያየ ነው ትለዋለች። አለም ላይ ከስምንት ሚሊዮን በላይ ሴቶች አሉ አንተ ከእነሱ ስንቶችን ታውቃለህ? ትለዋለች ኪራም አረብ ጥቂቶችን ይላል። ከዛም አያሃደል ትለዋለች። አያሃደል አሁን አንተ ሁሉንም ደምስሰህ ነው በአንድ ሰው ባጠፋው ሁሉንም ደምስሰህ ነው የሰደብከው። ትለዋለች አንድ ሰው ጥፋት ሁሉንም አት ደምስስ በማለት መለሰችለት። ኪራ ምን ላድርግ ግራ ቢገባኝ እኮ ነው ይላታል ሀሴትም እኔ እንደተረዳው ወይም ደግሞ በፍቅር የጎዳ ሰው እንዳለ ነው የተረዳሁት ትለዋለች ይሁልሽ ሀሴት ምን መሰለሽ እኔ ሰውን ቶሎ ነው የምወደው ሰው ከወደኩ ደግሞ ሁሉ ነገር ነው የምሰጠው? ግን ምን ዋጋ አለው ፍቅር በውዴታ እንጂ በግዴታ አይሆንም ይላል ሀሴትም አውቃለሁ አስቀያሚ አዝናኝ እንደሆንኩ ስትለው ኪራ ፈገግ ይላል። አዎ ሁሌም እንደዚህ ፈገግ በል ትለዋለች። ከዛም ትከሻዋን ነካ እያደረገ እሺ አመሰግናለሁ ብሎ ፈገግ ይላል ኪራ። በቃ አንተ እንደ ወንድ ነው ትሪት የምታደርገኝ ስትለው ከዛ ጠጋ ይላት እና ቅፍ ያደርጋትና ሰላም ይላታል፣ ወይም ይስማታል ማለት ነው። ከዛም አዎ እንደዚህ እስኪ እንደዛሬ እንኳን ሴት ነሽ በለኝ ትለዋለች ማለት ነው። ከዛ ኪራም አለቃ እስኪ አየሩ እኮ ቀዝቀዝ ይላል ለምን አንወጣም? ይላታል። ሀሴትም እሺ በደስታ ትለዋለች። እሺ በቃ ልብስ ሊቀይር ይላል። ከዛም ካፌሬ ተገናኝተው ማለት ነው ተዝናንተው ምናምን ወደ ቤት ተመለሱ። ወደ ቤት ሲመለሱ ወደ ክላሱ ሲገባ ፅናት አልጋ እያነጠፈች ነበረ። አልጋውን አንጥፋ ጨርሳ ቁጭ ብላ እያሰበች ነበረ። ከዛም እንዴ ኪራ ሲመጣ ደንግጣ ብድግ ስትል እኔ ልታይ የመጣሸው ይላታል። ኪዳም አያርጋላ ነጠፍ ነው አለችው። የተነጠፈ ልጋ ነው እንደ ይላታል። እና እኔነዮ ያነጠፍኩ ትለዋለች። ከዛም ይጠይቃታል። ልታይ ግን ጽናት ምን ሆነች ነው ኔጋሬ ሲላት ልትነግረዋልቻለችው ማለት ነው። ከዛም ጥላው ተወጣለች ማለት ነው። እዛ ኪራ በጣም ተበሳይቶ ቁጭ ይላል። ከዛም ሳሎ ቁጭ ብሎ ደግሞ ጓደኛው ደወለ። ጓደኛው ማለት ደግሞ ወደ ቤት እንደሚመጣ ቤቱ በልማት ጉዳይ ፈርሶባቸውና ወደ ኪራ ቤት መቀመጥና ኪራ ቤት ለትንሽ ጊዜ ማረፍ እንዳለበት ይነግረዋል። ከዛም ሀሴት ማን ነው ትለዋለች። አንድ ጊዜ ስራ ባልደረባይ ነው እዚህ ሊመጣ ነው ይላታል። የእንግዳ መቀበል ባህላችሁ ነው አዳ ብርሃን ላምናምን ነው ትለዋለች። ያ ግን የሚመጣው እንግዳ የሀሴትን ድሮ ዩኒቨርሲቲ እያለች ቪዲዮ ምናምን ሰክረው አጠጥተ አት እሱም ጠጥቶ ሲሰማት ምናምን ቪዲዮ ተቀርጾ ቪዲዮን የፖሰተው ሰው ነበረ ማለት ነው። ከዛም ኪራና ናሆሚ ሄዶ ማለት ነው ይዘውት መጡ ማለት ነው። ሄኖክን ሄኖክን ይዘውት መጥተው እያወሩ እያለ ስለ ፍቅረኛ ስለ ፎንቃ ምናምን እያወሩ እያለ እኔ ምንም ነገር አላቅም እስካሁን እያላቸው እያለ ሀሴት ድንገት በር ከፍታ ብቅ አለች። ብቅ ስትል በጣም ደነገጠና ፍጥጥ ብሎ ብድግ ብሎ ከመቀመጫው ፍጥጥ ብሎ ያያታል እሷ ፍጥጥ ብላ ታየዋለች ኪራና አሁን በጣም ተወዛገቡ ምንድ ነው ታቀውታ ትታወቃላቸው እንደ ሲሎት ምንም መልስ አትመለሰም አሴት ግን አይ አንተዋወቅም አለች አሁን ታዲያ ካልተዋወቃቸው ማደራለሰ እንደ ቁጭ በላ ይለዋል። ከዛ ቁጭ ይላል። ኪራ ደግሞ ሰላምታ ተባባሉ እንደ ይለዋል። ሰላም ሀሴት ይባላለሁ ትለዋለች። እሱም ሚኪ ይባላለሁ ይላል። ኪራ ያ ጊዜ ግን ትንሽ ገብቶታል። ከዚህ በፊት ኪራ ለኪራ ስታወራው ነበር ሚኪ የሚባለች ዩኒቨርሲቲ ያሉ ብዙ ነገር እንደዚ እንዳደረጋት ማለት ነው። ከዛም ክላሷ ገብታ ሀሴት ማለት ነው የውሻ አለው በድረስ ተከትሎ የመጣ እስከ መፈጠሩ ምን እንደረሳሁት ነው ማሳየው እምን ያግረው ምንም ባይናገረኝ እንኳን አባቴን እኮ አሳዝኖታል። ትምህርቴን አቋርጫ አለው በእሱ ምክንያት ስንት ነገር ሆኛለው ትላለች። ለማሴትዬ ብቻሽን እያወራሽ ነው ምን ሆነሻል? ይላታል። ወደ ክላሱ ሄደው ምንም አልሆንኩም እየተለማመድኩ ነው ጋር ነበርኩ መጽሐፍ ላይ ምናምን ብላ ተዋሻዋለች። እኔ ጥሩ አድማጭ ነኝ፣ አዳምጥሽ አለው አካፍኝ ይላታል። አመሰግናለሁ ስለ አዳምጥ ገ ስትለው እንዴ ሳለ ሳለ ሀሳብሽን ሳልጋራሽ ና ሳታካፍኝ እንዴት ታመሰግኝ? ይቻል ይችላል ከዛም አንዳንድ ሰዎች እኮ ቦታቸውን ስንነግራቸው እና ትክክለኛ ያሉት ማንነታቸውን እና ቦታቸውን ስናሳውቃቸው ጥለው መሄድን ይመርጣሉ። ሌላ ታሪክ ሌላ ሀሴትም ደግሞ አዎ ልክ ከሆነህ ከዛ ደግሞ በእነሱ ምክንያት ሌላ ሰው እንዳናምን ከሆነ ትጎዳለህ። ሌላ ሰው እንዳናምን እንሆናለን ትለዋለች ማለት ነው። ሁለቱም ተግባብተዋል ኪራና ሀሴት ማለት ነው። ኪራም ጽናትን እንደዛ ስላለችው ማለት ነው። ወደ ሀሴት የመሄድ አላማ አለው። ወደሱም፣ ወደዛ የመሄድ አሳብ አለው ማለት ነው። ጽናትን እንደውም አሳይሻለው ሊቆይ እንጂ አደርገዋለሁ እያላት ነበር ማለት ነው። ምሩብ ደግሞ ለጽናት ይሄ ነገር የገባሽበት ጨለማ ጉዞ ነው፣ አያዋጣም ትላታለች። እኔ ከዚህ በላይ ምንም ልልሽ አልችልም እላታለች ማለት ነው። ጽናትም ግን እኔ ሀሴት ከሱ ጋር ኪራ ጋር ስታወራ ምናምን ደስተኛ አይደለችም ማለት እየቀናችም ትገኛለች። ግን ጽናት ሀሳብ ትቀይራለች ብዬ አስባለሁ። ምክንያቱም ምሩብ ኪራን ለምን ታገቢ ማንችም ብታገቢው ኮ በአንዱ ወንጭፍ ሁለት ወፍ ነው እያለቻት እየመከረቻን ነበረ። ጽናት ሀሳብ ትቀይራለች እርግጠኛ ነኝ። ኪራ እሺ እንደምትለው ነው ማለት ሀሳብ ቀይሪ ያለው እንደምትለው ነው። ካላለችው ደግሞ ኪራው ሀሴትን እንደሚያገባ ነው ማለት ነው። የሀሴት የድሮ ፍቅረኛ ወይም ደግሞ ዩኒቨርሲቲ እያለ ቪዲዮ የለቀቀባት ልጅ ደግሞ ቤታቸው መጥቶ እዚህ ተከትለኝ እየመጣ ከአንተ አላመለጥኩ ምናምን እያለች ነበረ ማለት ነው በጣም ይደብራል ደግሞ የዛሬው ማለት ነው። በነገራችን ላይ እሷን ባላሰበችበት በተቀመጠችበት ሕይወት ሊበጠብጠው መጣ እያለች ነበር ሀሴት ማለት ነው። ኪራና ጽናት ግን አይለያዩ መጀመሪያ። ምክንያቱም ጽናት አሁንም ቢሆን የአባቱን የኪራን አባት ቃል ላክብር ብላ ነው እንጂ ማለት ነው ፍቅር አላት ለኪራ። ስለዚህ አንድ ቀን እና ምሩ ከመከራተው ሀሳብ እንደምትቀይርና ኪራ እንደምትገልጽለት ነው ማለት ነው። ወይ ደግሞ ምሩ ያለውን ነገር ለጽናት ስለነገረቻት ምሩ ለኪራ ትነግረውና ከዛ ኪራ ወደ ጽናት እንዲመለስ ታደርገዋለች ማለት ነው። እንግዲህ ቀጣዩ ምን ይሆናል? አብረን ምን ይሆናል ቀጣይ በሌላ ቪዲዮ እና በቀጣይ ክፍል እስከምንገናኝ ባላችሁበት በሰላማችሁ ብዙ ትርፊ በሌለኝ። ባይ ባይ